የተከተለ ሆኖ ኖሯል። ኢኮኖሚውን በግብርናው ላይ ቢንጠለጠልም ዜጎችን ግን ከተረጅነት አላዳንም። ኢኮኖሚው ከግብርና ባለፈ ኢትዮጵያ ያዘቻቸውን ሀብቶችን መዘንጋቱም ለምን የሚል ጥያቄን ያስከትላል። አሁን ላይ ግብርናውን ከማዘመን ባለፈ ሌሎች ዘርፎችንም እንደ ዋነኛ ኢኮኖሚ ምሰሶ ማድረግ መንግስት የያዘው ፖሊሲ ነው። ግብርና፣ ማኑፋክቸሪንግ፣ ቱሪዝም፣ ማዕድን፣ ቴክኖሎጂ አምስቱ የኢኮኖሚ ምሰሶዎች ናቸው። የኢትዮጵያ መንሰራራት ዘመን ጅማሩም በበርካታ ኢኮኖሚ መስኮች እንዲታይ ማድረጉም ይነሳል። ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ኢትዮጵያ በግብርናው ያላትን እምቅ አቅም መጠቀም ስለተሳናት ለስንዴ ብቻ አንድ ቢሊዮን ዶላር በማውጣት መሸመትም የቅርብ ጊዜ ታሪኳ ነው። ዘርፉን ለማዘመን በተወሰደው ስራ በሰባት ዓመት ውስጥ በዓመት 47 ሚሊዮን ኩንታል የስንዴ ምርትን ወደ 280 ሚሊዮን ኩንታል ማሳደግ መቻሉ ሀገሪቱ ተረጅነትን ታሪክ ለማድረግ እየወሰደችው ካሉ ስራዎች ውስጥ በተምሳሌትነቱ ተጠቃሽ ነው። ከግብርና ባለፈ አዳዲስ የሀገሪቱን ምቅ ሀብቶች ወደ ኢኮኖሚ ምንጭነት የመቀየር ስራ ውስጥም ማዕድንና ቱሪዝም ሀብት ተጠቃሽ ናቸው። ኢትዮጵያ የተፈጥሮ ሀብታም የልማት ድሃ መሆኗን በቁጭት የሚያነሳው የመደመር መንግሥት መጻፈም ሀገሪቱ ካላት ማዕድን ሀብት አንጻርም ተገዳ ሳይሆን ወዳ ፈቅዳ ደሃ የሆነች ይመስላል። ይህንን ጸጋ እንደ ግጭት መንስኤ አድርጎ መመልከት በተቃርኖ ላይ ቆመ እሳቤም ነበር። የምንመራበት እሳቤ የተፈጥሮ ሀብትን እንደ ጸጋ ሳይሆን እንደ ግጭት መንስኤ አድርጎ ይመለከት ነበር። በዚህ ምክንያት ከፍተኛ ጥራት ያለው ማዕድን ሀብት እያለን እንደሌለን ሆነን ኖረናል። ማዕድን ዘርፍ ከተሰራበት የሀገሪቱን ኢኮኖሚ መበየን እንደሚችል ማሳያ የሚሆን ጅምር ስራዎችና ውጥኖችም በጎሌ ይታያሉ። ውጤቱም ለረዥም ጊዜ ከጠቅላላው ሀገራዊ ምርት 0.1 በመቶ ብቻ ሆኖ የቆየ ማዕድን ዘርፍ በ2017 ዓመተ ምህረት ወደ አንድ በመቶ ማሳደግ የተቻለበትም ነው። ይህንን ሀብት መጠቀም እንችላለን የሚለው እሳቤ ከመጣ በኋላ ብዙ ስራዎች ሲሰሩ ነው የቆዩት እና ከዛ በኋላ እንግዲህ አምና 2017 አፈጻጸም ስታየው ከ8.3 ቢሊዮን አካባቢ ካገኘነው ነው የውጭ ምንዛሬ ከ3.6 ቢሊዮን በላይ የሚሆነው የሀገሪቱ የማዕድን ምርት ዘርፍ ነው። ሀገሪቱ ለዘመናት በስም ብቻ አለኝ የምትለውን ሀብቷን በማውጣት የተጀመረው የተፈጥሮ ጋዝም ለኢትዮጵያ ማንሰራራት ዘመን ጅማሮ እንደ አንድ ጥፋትም የተወሰደ ነው። በሶማሌ ክልል የሚገነቡት ቀጣይ የጋዝ ነዳጅና ማዳበሪያ ላይ የሚሰሩ ፕሮጀክቶችም ከ30 ቢሊዮን ዶላሩ 10 ቢሊዮን ዶላሩን የሚጠይቁ ናቸው። ሀገሪቱ ለዓመታት ረብጣ ዶላርን በማውጣት በቀዳሚነት ስትሸምታቸው ከነበሩት ውስጥ ነዳጅና ማዳበሪያ ተጠቃሽ ናቸው። ፕሮጀክቶቹ ሲጠናቀቁም የሀገሪቱን የውጭ ምንዛሬ ካዝና ሲያራቁቱ የነበሩት ምርቶችን በሀገር ውስጥ ምርት መተካት የሚያስችል አቅምን የሚፈጥሩ ናቸው። ማዕድን በትክክል የሀገሪቱን ኢኮኖሚ ዋና ጀርባ አጥንት መሆን ጀምሯል። ጅማሮ ነው፣ ጅምር ጥረት ነው ያለን እንጂ ገና ነው፣ ገና አልተጠቀምንበትም እና እንቀጥላለን። በጣም ከፍተኛ ፍላጎት አለ ኢትዮጵያ ላይ ኢንቨስት ለማድረግ ና ለመስራት የበለጠ አሰራር ስርዓቶቻችን አብረን መስራታችን እያጠናከር ከሄድን ኢትዮጵያ ከድህነት ለመውጣት የምታደረገውን ጥረት በከፍተኛ ሁኔታ ይሄዛል ያግዛል ብለን ነው የምናስበው። መንግስት በቀጣይ ዓመታት እውን ለማድረግ የያዛቸው የ30 ቢሊዮን ዶላር ፕሮጀክቶችም የሀገሪቱን የማንሰራራት ዘመን ያወጁ ናቸው የተባለውም የሀገሪቱን መጻይ ተስፋ የሚወስኑ በመሆናቸው ጭምር ነው። ኢትዮጵያንም በሚመጠና ከፍታ ልክ ሊያስቀምጣት የሚችሉ መሆናቸውም ሳይታለም የተፈታ ነው። ኢትዮጵያ ውስጥ ከጋዝ ነዳጅ፣ ማዳበሪያ፣ ቢሾፍቱ ኤርፖርት እና ሃውዚንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም እላ ኢትዮጵያ ተባብረን ማሳካት ከቻል የኢትዮጵያን መጻኢ እድል እና የልጆቻችንን ተስፋ በከፍተኛ ደረጃ የሚወስኑ ናቸው። ኢትዮጵያ በብዛ ኢኮኖሚ ጸጋዋን በቅጡ ለይታ ከተጠቀመች የዜጎቿን ኢኮኖሚያዊ ጥያቄ መመለስም ሆነ የሀገሪቷን እድገት ትርጉም ወዳለው ደረጃ ማሻሻ እንደምትችል የያዘቻቸው ትልሞች ማሳያ ናቸው። በተለይም ከዚህ ቀደም ያልተነኩ ሀብቶችን ወደ ኢኮኖሚ ምንጭነት ለመቀየር የተጀመሩ ስራዎችም ሆነ የ30 ቢሊዮን ዶላር ፕሮጀክቶች ተሰናስለው ለኢትዮጵያ ኢኮኖሚ ትልቅ አቅም ሊሆኑ እንደሚችልም ተገማች ነው።